ሰላም ውድ ቤተሰቦች፣ እንደቆያችሁልኝ እግዚአብሔር ይመስገን። እኔ ደህና ነኝ። ዛሬ ደግሞ ምርጥ ቁርስ እንሰራለን። ቆንጆ ትወዱታላችሁ፣ በጣም ነው የሚጣፍጠው እና ቆንጆ ቁርስ አብረን እንሰራለን። ዛሬ እንግዲህ ገንፎ ለመስራት ሽር ጉድ እያልኩ ነው ማለት ነው። ሳስበው ቁርስ ዛሬ ቅዳሜ አይደለ? እንኳን ለሶስተኛ ሳምንት አብይ ጾም አደረሳችሁ፣ አደረሰን። ወደ ስራው እንሄዳለን። አሁን እዚህ ጋር ተኝቼ ያው እንግዲህ ገና መነሳቴ ነው። ይበርዳል፣ በጣም በጣም ይበርዳል። ቆንጆ ቁርስ እንሰራለን። አሁን እንግዲህ ወደ ኪችን እገባለሁ ማለት ነው። ተነስቼ ወደ ኪችን ሽረ ጉድ እያልኩኝ እገባለሁ ማለት ነው። እዚህ ጋር እንግዲህ መጥበሻዬን እያስኩ ነው ማለት ነው። መጥበሻዬን እሳት ላይ ሞቅ ሲል ዱቄት አለኝ ቤት ዱቄቱን ጨምረዋለሁ ማለት ነው። ቆንጆ ዱቄት ነው ማለት ነው። ያው ቤት ስላለ ነው። ችን ምስምስ አደርጋታለሁ አንድ አምስት ደቂቃ ያህል በነጩ ነው ማለት ነው። የምንቶ እናንተ ከፈለጋችሁ ጠቁር ማድረግን ከፈለጋችሁ ትችላላችሁ ማለት ነው። በእምሱ ላይ እንደዚህ ቆንጆ አድርጌ አምሰዋለኝ በደንብ አድርጌ ማለት ነው። አምስት ደቂቃ ያክል እጅ ሳላቋርጥ ቶሎ ቶሎ አምሰዋለኝ። በደንብ አድርጌ አስተካክዬ ቆንጆ አድርጌ ከዛ ደግሞ ዘይት ላዘጋጅ ነው ማለት ነው። ማባያ ዘይት እንዴት እንደምሰራ ላሳያችሁ። እዚህ ጋር ነጭ ሽንኩርት፣ ሮዝመሪ፣ ኮሮሪማ አለኝ እዛ እጨምራለኝ ራክዊ ውስጥ በነገራችን ላይ ቪዲዮ ሰርቼ ከ እንደገና አጥፍቶብኝ ነው እንደ አዲስ እየሰራው ያለሁት። እዚህ ጋር ዘይት ጨምራለሁ ኖርማል ዘይት የጨመርኩት በጣም ቆንጆ ነው። እንደዚህ አርጋችሁ ስሩ፣ በተለይ በጾም ሰአት ገንፎ መብላት ከፈለጋችሁ ማለት ነው። ከዛ እሳት ላይ ጥደዋለሁ። ይሄኔ ትንሽ ፓውሩ ሞቅ አርጊያለሁ የወጣ ስለነበረ፣ ጋዟን ቀንስ አድርጋችሁ ትንሽ ተክተክ አድርጉት ረጅምም ሰአት ሳይሆን አንድ ሶስት ደቂቃ ተክተክ ካለ በቂው ነው ማለት ነው። ከዛ ውሃ ጣድኩ፣ እዚህ ጋር ውሃ ጣድኩኝ፣ ጨው ጨመርኩ ማለት ነው። ከዛ ከርነዋለውኝ እንደዚህ ያው ለመፍላት እየደረሰ ነው። በላው ላይ ዘይት ጨምራለውኝ፣ እዛው የሮዝ መሪውን ያደረኩትን ዘይት ጠብ አደርግበታለኝ ማለት ነው። ከርናለው ከዛ በረንዳ አላሳያችሁ አካባቢያችንን እስኪ ጎብኘት ጎብኘትና አድርግ። ረፋዱ እንዴት ነው? ጠዋቱ እንዴት ነው? ቅዳሜ ረፋድ በጣም ደስ የሚል ረፋድ ነው። እግዚአብሔር ክበር ይመስገን። እዚህ ያደረሰን አምላካችን የጨለማውን ግርማ ገፎ ብርሃንን እንድንመለከት ለዳኔ ድንግል ማርያም ልጅ ክብሩን ሁሉ እሱ ይውሰድ። ከዛ ወደ ኩሽና ይመለሳለሁ። ውሃ ፈላ። ከዛ ዱቄቴ እንደዚህ የታመሰው የቀዘቀዘ ነው እንደዚህ ጨምራለሁኝ ማለት ነው። በጣም ቆንጆ በሆነ መልኩ ሽት አርጋለውኝ ውሃ ጨምርና ከደን ይደረጋል። በደንብ እስከሚበስል ድረስ ከዛ እንደዚህ ትክትክ ይላል። አሻለሁኝ ማለት ነው። እያወጣሁኝ እዛ በኋላ ለማሸት ዘጋጃለው ማለት ነው። አውርጄ ነው የማሻው እ ወይ ነጥዳለሁኝ ማለት ነው። እሳቱ ላይ ጋዙ ላይ እንትን ስል ይህን ሳውርድ ገንፎ እንደዚህ ሽት አድርጋችሁ አገንፉ ማለት ነው። እኔ ካሜራው ከፍ አድርጎ የሚቀርጽልኝ ቢኖር ቢታይ ደስ ይለኝ ነበረ። ግን ልታይልኝ አለ በላይ ከምታገነፉ በቀጭኗ ማመስያ ብታገነፉ በጣም ያሸዋል እያልኩ ነው እዚህ ጋር ማለት ነው። ምክንያቱም እኔ ቀጭኗ ትመቸኛለች፣ ግን አጣሁኝ ማለት ነው። ላክ ታደርጋላችሁ እንደዚህ ለመፍጠን ሞክራለኝ ማለት ነው። እዚህ ጋር ቶሎ ቶሎ ቶሎ ቶሎ እያልኩኝ ነው። በደንብ እያሸውኝ ነው። እዚህ ጋር ውሃ ጠጣ እያደረግኩ እያሸው ነው፣ ኃይል እንዳገኝ ማለት ነው። ከዛ ሻለውኛውን መልሻ ሻለው፣ በደም ባርጌ ከዛ ወይ እየፈላ ነው ወይ ናውርጄ መልሼ እጥደዋለውኝ አሁንም መልሼ ውሃ ጨምርበታለሁ፣ ምክንያቱም ገና አልበሰለም፣ ይቀረዋል። ገንፎ በደንብ መብሰል መታሸት አለበት። በነገራችን ላይ ገንፎ በሚገነፋ ሰዓት እሽት ይወዳል። አሁንም መልሼ ላሽ ነው ማለት ነው ተንተቅትኳ። ሁለተኛ ዙር ሶስተኛ ዙርም አሸዋ አለውኝ፣ አላሳያችሁም እንጂ ይታሻል ማለት ነው። ጣዕሙ በቃ በጣም ቆንጆ ነው የሚሆነው ማለት ነው። ሲታሽ ብስል ነው የሚለው። እንደዚ፣ እንደዚህ ያሻለውኝ አሁንም በደንብ ነው እምልገው ማለት ነው። እዚህ የመጨረሻም እየደረሰ ስለሆነ ይላጋል ነው የሚባለው። እንግዲህ በእኛ አካባቢ፣ በእናንተ እንዴት እንዴት እንደሆነ አላውቅም። እኔ ክፍለ ሀገሩ ላይ እንደዛ እንደዚህ ሲደረግ ገንፎ በስሏል ይባላል። እህቴ ናት እንደዚህ የምትለው። ከማመሲያው ላይ ተላቆ ውርድ ሲል አይ በስሏል ይባላል። ልክ ማመሲያውን ሲያጣብቀው ደግሞ እየደረሰና ነው የሚባለው። እዛ ቁጭ ብሎ ነው። በነገራችን ላይ ምድጃውን አስደግፋችሁ ላግ ስታደረጉት በኢየሱስ ስም እንዴ ቆንጆ መሰላችሁ። እና እንደዚህ እናደርጋለን፣ በደንብ እያሸው እዚ ጋር በቃ። እና እንደዚህ እየሰራችሁ ተመገቡ። የመዳም ልጆች ማለት ነው፣ መዳም ቤት የምሰሩ እህቶች፣ ራሳችሁን ጣል አታድርጉ። ምግብ ብሉ፣ ጠጡ፣ ስሩ ማለት ነው። ከምግብ በኋላ ምናምን አትበሉ። ቅድሚያ ጠግብ ግብ ብላችሁ ስራችሁን ስሩ። እንደዚህ እናሻለን ማለት ነው። አሸታ ላይ ቆየሁኝ ትንሽ ይቅር በሉኝ እንግዲህ። አመሰግናለሁኝ ስለምትከታተሉኝ ስለምታደርጉልኝ ስለምትሰጡኝ አስተያየት በሙሉ እጅግ በጣም ከልብ አድርጌ አመሰግናለሁኝ። እንዴ አያልቅም፣ እንደ ቆይ ነገሩ እያልኩ ነው እንግዲህ በደንብ መታሸት አለበትም፣ ምላለው አሁን እየጨረስኩ ነው ማለት ነው። አው መጨረሻውን እዚህ መጥቻለሁ ሳኔን አዘጋጃለሁ ሳኔ ላይ ዘይት አድርጌያለሁኝ በነገራችን ላይ ጥቁሩ ጥቁሩ ኮሮሪማ ነው ማለት ነው ከዛኛው ዘይት ስለተጠቀምኩኝ ይቅር በሉኝ ጥቁር ስላለ ማለት ነው የኮሮሪማው ነው ያው ዘይቱ ደግሞ መጀመሪያ ያዘጋጀው ዘይት ይሄንን ይመስላል እንደዚህ ሆኖ ነው የወጣው ማለት ነው በስማም ስትመገቡት ደስ ሲል ከዛ መጣሁኝ የሀበሻ ቀሚስ መልበስ እወዳለሁ። በነገራችን ላይ እሁድና ቅዳሜ የሀበሻ ቀሚስ መልበስ ያስደስተኛል። አዎ እና እንደዚህ አድርጌ እያደረስኩ ነው። ከዛ ዘይቱን ከለው ላይ ድፍ ታረጋለሁ። ዘይት ብዙ አያስፈልግም እያልኩ ነው። ከዛ በኋላ ማሚዬ ገንፎዬ መጣች መጣች፣ ተገለበጠች። እዚህ ጋር አይዋ፣ እንደዚህ ነው። አዎ ባለሙያ ሴት ይላቸዋል። እዛ እንደዚህ ታደርጉና እነዚህ ጋር ታስተካክላላችሁ ማለት ነው። በነገራችን ላይ ክፍለ ሀገር በእጅ ነው የሚያስተካክሉት እናቶቻችን ማለት ነው። አዎ ለእናቶቻችን ክብር ይገባል። እናቶቻችን በእጫቸው ነው ገባ ይሉና በውሃና ካቴታ ያደርጉና ስ ትክልክል አድርገው አሳምረ አስውበ በጣባ ነው የሚቀርበው። እዚህ ጋር አዘጋጅቻለሁኝ። ከዛ ማንኪያውን እንደዚህ እያደረግኩኝ ያስተካክላለሁ ማለት ነው። አዎ። እኔ ለራሱ በጅ የነበረ ማድረግ የነበረብኝ ምክንያቱም ያው። ከዛ ዘይት ይጨመራል ማለት ነው። እዚህ ጋር ይሄ ሁሉ ገንፎ ለብቻሽ ካላችሁ አልጨርሰውም። በእርግጥ ያው እንትን ለማለት ነው እንጂ አዎ። እና ሳህቴን ብያለሁ። በዚህ የተባረከ የተቀደሰ ማአድ ይሁንልሽ ይስማማሽ። ከዛ በርበሬ ይጨምራለሁኝ። ራሴን በራሴን እየመረቅኩ ነው የምሰራው ማለት ነው። የቤት በርበሬ ቆንጆ በርበሬ ነው፣ በነገራችን ላይ ማለት ነው። ከዛ እንደዚህ አዘጋጃጃለውኝ ማለት ነው። ዋው ዋው! ሳህቴን የተባረከ ይሁን እያልን እንበላለን ማለት ነው። እንደዚህ ቀረብረብረብረብ ብሏል፣ ወደ ሱፍራ ይሄዳል ማለት ነው። ዋው ያምራል።